ሰላም ጤና ስጥልኝ። የተወደዳችሁ እና የተከበራችሁ ክብራትና ክብሯን አድማጭ ተመልካቾች እያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ማክሰኞ ረፋድ ይመጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። መልካም ሚዲያን ላይክ ሼር ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። መረጃን የማስቀድምላችሁ በትላንትናው ዕለት ጌታቸው ረዳ በሶስት ጀነራሎች ላይ እንግዲህ እገዳ ማድረጉ ይታወቃል። ጌታቸው ባንዳ ተብሏል። እንግዲህ የትግራይ ክልል የሰራዊት አዛዦችን ማገድ ማለት ሰራዊቱን ማፍረስ ነው ብሏል። እንግዲህ ጌታቸው ረዳ ባንዳ ባንዳ ተላላኪ ተብሏል። እንግዲህ ተቀባይነት የለውም የጌታቸው ረዳ እንደተባለም ተገልጿል። እንግዲህ ውጥረት ነግሷል በመቀሌ እነ ዶክተር ደብረ ሲሆን ጌታቸው ረዳን አድራጎቱን የኮነኑበት ሁኔታን ያለው ይሄ ማለት እንግዲህ እነዚህ ጀረናሮችን በዚህ አይነት ልክ ማሰብ ወይም አግጃ ያለው ማለት ተከትሎ የትግራይ ሰራዊትን ማፍረስ እንደ ማፍረስ ነው የሚቆጠረው ነው ያሉት። እንግዲህ አንደኛው በአንደኛ ላይ መግለጫ ያወጣል። አንደኛው አንደኛውን ይገወጥ ነው ይላል። አንደኛ አንደኛውን አውርድያ አውርጃ አለው ይላል። አንዱ አንዱን አውርጃ አለው ይላል። በጣም እንግዲህ የሚገራርሙ ነገሮች ናቸው፣ ትግራይ ላይ የተከሰቱት። ከዚሁ ጎን ለጎን ደግሞ የኤርትራ ጦርነት አይቀርም እያሉ ይናገራሉ እነ ነጀረዳር ጻድቃን እንግዲህ የሰሜኑ ጦርነት ወቅት በዚሁ በትግራይ ጦርነት ወቅት ከፍተኛ የፊት አውራሪ ሆኖ ሲያዋጉ የነበሩት ጀነራል ጻድቃን ምን እንደሸተታቸው ባናውቅም የኤርትራ ጦርነት አይቀርም የሚል ልስኩር ነው እንግዲህ ያሰሙ የሚገኙ ኤርትራ እንግዲህ ለመካከለኛ ምስራቅ ሽፋን ድጋፍ አረብ ኤምሬት በአብይ ወገን ነው መሆኑ የሚ ታወቀው ነው የተባለው። እንግዲህ የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳለህ በትናንትና ሁለት ወደ ሳውዲ አረቢያ መምጣቱን ተሰምቷል። መልእክት ነው እንግዲህ የተላከው ነው የተባለው። ከዚህ በፊት እንግዲህ በአሰብ ዙሪያ ኤርትራ ተነጋግረው ነበር። ምናልባትም ያንን ለማጠናከር ሊሆን ይችላል ተብሏል። ጦርነቱ በተነሳ የሁለቱ ጦርነቱ ከተነሳ የሁለቱ የአረቦች ጦርነት ሊሆን ይችላል የሚሉት ደግሞ በርካቶች ሀሳባቸውን እየሰጡ ይገኛሉ። ትላንትና በነገራችን ላይ የብልጽግና ሚዲያዎች የተለያዩ ሚዲያዎች ኢትዮጵያ አሰብ ወደብን ከምትወስድብኝ እናንተ ውሰዱና አልሙ ብላለች ኤርትራ ለሳዑድ አረቢያ ምናምን ብለው ብዙ ብዙ ነገር ሲናገሩ ነበር። የብልጽግና ሚዲያዎች እንግዲህ ጥርጣሬ ነው። መልዕክቱ ምን ይዘት እንዳለው አልወጣም። አንዳንድ ፊት አውራሪ ነው የሚሉት የብልጽግና ሚዲያዎች ናቸው፣ ይሄንን መረጃ ይዞ የወጡ አሁን የጦርነት ወገን የተለየበት የመጣበት ሁኔታ ነው ያለው። እንደ መላምት ምናልባት መካከለኛ ምስራቅ ከኤርትራ ጋር፣ አቡዳቢ ደግሞ ከአብይ አህመድ ጋር እንደዚሁም እንግዲህ በጦርነት ውስጥ ያለችው ሱዳንንም ሳይጨምር የማይቀር ጉዳይ ነው ግብፅንም እንደዚሁ ውክልና ጦርነት ይነካካታል። ምክንያቱም ግብጽ በረጅም ኪሎ ሜትር ከኢትዮጵያ ርቃ ስለምትገኝ ፋይናንስ በማድረግ ሎጅስቲክ የተመሳሰሉትን ነገሮች በማድረግ ድጋፍ ልታደርግ ትችላለች። ሌላው በራሷ እርስ በርስ ጦርነት ውስጥ ያለችው ሱዳን ምንም እንኳን እምብዛም አቅም ባይኖራትም በአሁኑ ሰዓት ፈጥኖ ደራሾችን በብዛት እየመታች ትገኛለች። ወደ 14 ተሽከርካሪዎችን ማትቻለው ብላለች። በዛሬ እለትም የፈጥኖ ደራሾችን እንግዲህ የአልቡራን ጦር አሁን በተወሰነ መልኩ እየተጠናከረ የመጣበት ሁኔታ ነው ያለው። እንግዲህ ይሄ የኤርትራ የወደብ ጉዳይ የዚህ የአሰብ ጉዳይ በትክክል ወደ ጦርነት የሚገባ ከሆነ ብዙ ነገሮችን ይነካካል። እንግዲህ የተባበሩት መንግስታት በዚህ ጉዳይ ውስጥ ጣልቃ በመግባት መላ ካላደረጉ ነገሩ እየተሳሳበ ይሆናል የሚሉት በርካቶች ሀሳብ አስተያየታቸውን እየሰጡ ይገኛሉ። እዚህ ውስጥ እንግዲህ ገለልተኛ እንሆናለን ነው የሚሉት የትግራይ ኃይሎች በዛ ልክ ደግሞ ሳይዝ ለመያዝም እንኳን ተከፋፍሎ ነው ያሉት። የራሳቸው የእርስ በርስ ሽኩቻ ውስጥ ምናልባት የሰው ሕይወቱም ሊያልፍ ይችላል። ትግራይ ውስጥ ፍራቻ አለ። ምክንያቱም አሁን ወደ ስሜታዊ የመሆን አይነት ነገር ላይ ነው እንግዲህ የመጡ ያሉት የዶክተር ደብረጽዮን ቡድን አንዳንድ ቦታዎች ላይ ማህተም የመቀማት ቢሮዎችን የማሸግ ሰዎቹን የማገት እንቅስቃሴ የተጀመረበት ሁኔታ ነው ያለው ይሄም ሌላ አንድ ነገር ነው እንግዲህ የነ ደብረጽዮን ቡድን በትክክል ከኤርትራ ጋርም ወገንተኝነት አይነት ነገር ሳይኖር አይቀርም ነው እና ጀነራል ጻድቃን ደግሞ ኤርትራ ስትወረር እና ስትገለን የነበረች ሀገር ነች። ከነሱ ጋር የሚተባበሩ ጀነራሎች አሁን አሉ፣ ምንም አይነት ሂሳብ የሌላቸው ከወራሪ ጋር ከወረረን ወራሪ ጋር አብሮ የተባበሩ አሉ የሚሉት አሉ። እንግዲህ እነዚህ ዶክተር ደብረጽዮንን የሚደግፉ ጀነራሎች ወይም ደግሞ የጦር አመራሮች የወሰዱት ምንድን ነው፣ ጊዜ ሲሰጥህ ጊዜ ካልተመቸ አባትን ከገደለ ጋር ትኖራለህ። ጊዜ ሲሰጥ ደግሞ ውሻህን የገደለብህን ቂም ትበቀላለ አይነት ነገር ነው። ምናልባት የጀረናል ጻድቃንን ንግግር የጀረናል ጻድቃንን አባባል ሳያውቁ ቀርቶ አይደለም። ያላቸው አማራጭ ምንድን ነው? የሆነ ጸብ ውስጥ ልትገባ ስትል የኃይል አማራጭ ትወስዳለ። የኃይል አማራጭ ደግሞ ለመውሰድ ድሮን የለህም ምን የለህም ምናልባት የድሮን መቃወሚያ ሊኖሩ ይችላል። ያለው አማራጭ ምንድን ነው? ሀይሌ ማሰባሰብ ሀይሌ ማሰባሰብ ትንሽ ቆሎ ይዘ ወደ አሻሮ የመጠጋት አይነት ነገር ነው። እንግዲህ አሁን የትግራይ የጦር ጀነራሎች እንግዲህ ሁኔታቸው ስንመለከት እነሱ የተወሰነ መካናይዝድ አላቸው፣ ሰራዊት አላቸው። ከዚህ ጋር ሆኖ ከኤርትራ ጋር ይጨፈለቁና አብሮ ሆኖ የአየር ሽፋንም ያገኛሉ፣ ብዙ ብዙ ነገር እንደዛ አይነት እሳቤ ያሰቡ ይመስለኛል። እንደዛም ሆኖ እንግዲህ የተከፈሉበት ሁኔታ ነው ያለው። አሁንም ከዚህ በፊት የትግራይን ጥቅም ያማከለ ጦርነት ነው የምናደርገው እንጂ ወደ ጦርነት አንገባም ብሎ ነበር። አሁን ከኤርትራ ጋር እነሱ ወደ ጦርነት ገብቶ የትግራይን ጥቅም ቤት በኩል ሊያማክል ይችላል፣ የትግራይን ጥቅም ሊያስገኝላቸው ይችላል ወይ ነው ትልቁ ነገር። እነሱ የትግራይን ጥቅም የሚያስገኝ ጦርነት ነው የምናደርገው እንጂ አናደርግም ነው። ምን ማለት ነው ይሄ ከተዋጋንም የማንነት ጥያቄ የሚነሳባቸው ቦታዎች ላይ ተዋግተን የሆነ ነገር መያዝ አለብን ነው። አሁን ኤርትራ በወደብ ጉዳይ ከሆነ አሰብ ጉዳይ ከሆነ ጦርነቱ አሰብ አካባቢ የሚጀመር ከሆነ እነሱ አሰብ ሄዶ ሊዋጉ ነው ወይስ እንዴት ነው የሚለው ደግሞ ሌላ አንድ ነገር ነው። ከዚህ ውጪ ኤርትራ ደግሞ እነሱ ከኔ ጋር ስለተሰለፉ ብላ ወልቃይት ሄዳ ወልቃይት ላይ ውጊያ አታደርግም ኤርትራ በጣም የተጠላላ ባለፈን አይነት ነገር ነው እንግዲህ የሚታየው። ምክንያቱም ኤርትራ ከአማራ ኃይሎች ጋርም ማጋጨት ትፈልጋለች ብዬ አላስብም፣ በእኔ እምነት። ምክንያቱም እስካሁን ባለው ሁኔታ እንደዚህ አይነት ነገር ይፈጠራል ብዬ አላስብም። እንደውም በሎጂስቲክ እና በፋይናንስ ደጋግፎ ወደፊት እንዲወጡ ያደርጋሉ እንጂ ከአማራ ጋር ኤርትራ ውጊያ ታደርጋለች ብለን አናስብ። ከኢትዮጵያ ጋርም ኤርትራ ውጊያ ለማድረግ ፍላጎት የላት የተቃጣበትን ጥቃት ነው ለመመከት የምትዘጋጀው፣ በእርግጠኝነት ምክንያቱም አሰብን እንወስዳለን ነው። አሰብን ስወስዱ በግድ ነው። አሁን እየተወሰደ ያለው አሰብ ማለት ነው ወረራ ነው። ዞሮ ዞሮ ምንም ድብብቆሽ የለው። ያልተፈቀደልህን ያልተ ያልሆነውን ነገር ሄደ እንት ስትል ወረሃል ማለት ነው ወረራ ነው ማለት ነው። ኢትዮጵያ መቶ ሰላሳ መቶ አርባ ሚሊዮን ህዝብ ታላቅ ትልቅ ሀገር ነች። የባህር በር ያስፈልጋታል። የባህር በር ደግሞ በጦርነት የሚመጣ የባህር በር ለኢትዮጵያ ምንድን ነው የሚጠቅማት? ነገም ጦርነት ሊሆን ሌላ ጄኔሬሽን ሲመጣ በዛው ልክ ሊቀጥል ነው ማለት ነው ጦርነት። ስለዚህ ሰላም ያለበት የወደብ በር ምን ይሰራልናል? ምናልባት እንግዲህ አሁን እዚህ ላይ መታየት ያለበት አንድ ነገር አለ። በሶማሌ ላንድ ጋር የተጀመረው የዚሁ የመከረኛ የወደብ ድርድር እና አግሪመንት መጨረሻ ላይ ንጹሃን ምስኪን ዜጎችን ጎርተዋል። ሶማሌላንድ ውስጥ ያሉትን፣ ፖትላንድ ውስጥ ያሉት ኢትዮጵያኖች በተለይ የኦሮሞ ተወላጆች ዋጋ ከፍሏል። ይሄ ትልቁ ነገር መታሰብ አለበት መታየትም አለበት። የተበላሸ ዲፕሎማሲ ስራዎች ሲሰሩ ዜጎች ይጎዳሉ። ዜጎቹ ዋጋ ከፍለናል። ወንድሞቻችን፣ እህቶቻችን ስንት ዓመት ጥሮ ግሮ በሰው ሀገር ያፈሩትን ንብረት ገበያ ላይ ተዘርፏል። ኢትዮጵያኖች ይውጡ በሚል ሀሳቤ ማለት ነው። አሁንም ዞሮ ዞሮ በሰው ሀገር ያለን ሰዎች ዲፕሎማሲ አንድ ቀን ነው የሚበላሸው። እንደ ደራሽ እኔ መኖራ ፍቃድ አለኝ፣ አንቺ መኖራ ፍቃድ የለሽም፣ አንቺ መኖራ ፍቃድ አለሽ፣ እኔ መኖራ ፍቃድ የለኝም ብሎ ነገር አይሰራም። ዲፕሎማሲ ከተበላሸ ተበላሸ ነው። በሀያ አራት ሰዓት ውስጥ ልቀቁልኝ ይመጣል። ከዚች ከመካከለኛ ምስራቅ ጋርም በዚህ ጉዳይ ላይ የኢትዮጵያው አብይ አህመድ ሌላ አይነት ነገር አንዳንድ የብልጽግና ሚዲያዎችን ትላንትና ስለተመለከት ነው ጎበዝ መነሳት ያለበትን ጉዳይ ነው እያነሳው ያለው። በዚህ ላይ አንዳንድ የብልጽግና ሚዲያዎችን ስንመለከት ሳዑዲ አሰብ መጥታ የሆነ ነገር ስታደርግ አዲስ አበባ መሀል ከተማ ቁጭ ብዬ ማክያቶ የሚጠጣ አይምሰል አይነት ፉከራ ነገር ከመካከለኛ ምስራቅ ጋርም የመወዳደር የመወዳደርና እንዋጋልን አይነት ፉከራዎች አሉ። ጎበስ አረተው ምላስ እንደው ሙቀት ቦታ ተቀምጣ እኛን ለመጥፎ ነገር እየዳረገችን ትገኛለች። እናንተ ዋና ከተማ ላይ ነው ያላችሁ። ምስኪኑ ቤተሰቡን የሚረዳ እራሱን ከችግር ውስጥ ለማውጣት በየሰው ሀገሩ እየተንከራተተ ግማሹ በረሃ ላይ ያለ መኖሪያ ፍቃድ፣ ያለ ውሃ፣ ያለ ንጹህ አየር በሙቀት እየተቃጠለ ኑሮውን ለማሸነፍ ሀገርም ቢገባ ጦርነት ነው። ምንም ሰርቶ ለውጥ ሰርቶ ማኖር አይችልም። በእንደዚህ አይነት ሁኔታ የሚኖሩትን ዜጎችን ችግር ውስጥ የሚከቱ ዲፕሎማሲዎች ናቸው አሁን እየመጡ ያሉ። ይሄ ነገር እንደዚሁ እየከረረ የሚሄድ ከሆነ ለእኛ ራሱ ጥሩ አይደለም። አሁን የተጀመረው አካሄድ በእርግጠኛው ነው የምነግራቸው፣ አርቀን ማሰብን ያለብን ነገ ምን ልከሰት ይችላል። ከአፍ ንግግሮች አሁን እንደዚህ ወደ ጦርነት የሚገባና እውነትም ይሄ ነገር እንደዚህ አይነት ነገር ከሆነ የሁለቱ አረቦች ጦርነት የሚሆን ከሆነ ኢትዮጵያ ከየትኛው ወገን ነች? እኛ ደግሞ ኢትዮጵያኖች ያለንበት ቦታ የት ነው? ነገ ምን ሊከሰት ይችላል? ምን ሊመጣ ይችላል? እየከረረ ሲመጣ ዲፕሎማሲ ሊበላሽ ይችላል። ብዙ ብዙ ነገር አለ፣ ሀገር የማትሸከመውን ጉድ። እውነት ለመናገር ከሆነ እንደ ክፋታቸውም ሀገር የማትሸከመውን ጉድ ተሸክማን ያለችው መካከለኛ ምስራቅ መጥፎውንም ተንኮለኛውንም ሴረኛውንም ዘረኛውንም ብሔርተኛውንም ተሸክማን ያለችው እቺ ሀገር እኔ ያለሁባት ሀገር። እውነቴ ነው የምላቸው አብዛኛዎቻችን ጥሩ አይደለም። የሰው ሀገር ላይ መተን አረቄ የምንሰራ ሰዎች አለን፣ መድኃኒት የምንሸጥ ሰዎች አለን። ሰውን የሚያሰክር ሰውን የሚያደነዝስ በጣም የሚገርም ነው። አዲስ አበባ የለመድነውን ታሪክ እዚህ መተን የምንሰራ ሰዎች አለን። በዛው ልክ ደግሞ ደሃ ቤተሰብን ለመርዳት ሀያ አራት ሰዓት ቆሞ ሴራሚክ እየወለወሉ ኩላሊታቸው የሚያብጥ እህቶቻችን አሉ። ደግሞ በእነዚህ ሰበቦች ዳፋ እና በእነዚህ ሰበቦች ምክንያት እነዚህ ሰዎች አብሮ ይያዛሉ። ከአምሳ ሺህ በላይ ነው ዛሬ እስር ቤት ያለው መካከለኛ ምስራቅ የኛ ዜጋ። እዛ ውስጥ ትክክለኛ ራሱን ለመጥቀምና ቤተሰቡን ለመጥቀም ራሱን ለመርዳትና ቤተሰቡን ለመርዳት እየታሰረ ያለው ሌላው አሁን ከላይ የጠቀስኳቸውን ጉዳዮች ሰበብ የታሰረ ያለ ሁለቱም እስረኛ ናቸው። ተመልከቱ፣ ግርዱና ምርቱ ተቀላቅሎ ነው የሚታሰረው። እዚህ ሀገር እንደዚህ አይነት ነገር የለም። አንተ ልትረዘቅ ነው የመጣው ጫዋንህ አንተ ይህን ሰርታል አይደለም። ካሰረህ አሰረህ። እስረኛ ነ እስረኛ ነ። አንዳችን ለአንዳችን እንቅፋት እየወንን ያለ ነው ጎበዝ። በሌላኛው ሰበብ ሌላው የሚጎዳበት ሁኔታ ነው ያለው። አንዳንድ ረፍት ቤት ውስጥ ያሉ ጃዛ ቤት ያሉት የሆነት ችግር በሚፈጠርበት ጊዜ በነዛ ችግር በሚፈጥሩ ሰበብ ሌላው ይታሰራል። ከሀምሳ ሺህ በላይ እስረኛ አለው የኛ ዜጋ። መካከለኛ ምስራቅ ጅዳ፣ ሪያድ ያለውን አላውቅ፣ ዲዛን ያለውን አላውቅ፣ ደማም ያለውን አላውቅ፣ ናጅራን ያለውን አላውቅ፣ ከምስ ምሽት ያለውን አላውቅ። ባለኝ መረጃ ሀምሳ ሺህ ታራሚ አለ። ጅዳ በጣም በሚያሳዝን ሁኔታ እዚህ ውስጥ እንግዲህ ብዙ ነገር አለ። በርሜል እየደረደረ በኮንፊደንስ አረቀ የሚያወጣ ክኒን ይሸጣል። በብዙ ብዙ አይነት ተንኮል፣ በብዙ ብዙ አይነት ሴራ የተያዘ ምስኪን፣ ምንም የማያውቀ ደግሞ ቀን ሲሰራ ውሎ በተኛበት የተያዘ። ስለዚህ የዲፕሎማሲ መበላሸት ለዜጋ ችግር እንደሚሆን እንድታውቁትና ኢትዮጵያኖች ቲክቶክ ላይ ተዘፍዝፈን ከምንውል ከምናድር ድምፅ በመሆን መቃወም ያለብን እና ትክክለኛውን ነገር ለራሳችን ስራ እንስራ ነው የምለው። አድማጮች ተመልካቾች፣ ነገ ችግር ሊመጣብን ይችላል። በእርግጠኝነት ነው የምነግራችሁ። ዲሞክራሲ ያለበት ሀገር ያለ ዲሞክራሲ ያለበት ሀገር ቢኖር ብንኖር ኖሮ ህጋዊ የሆነ መኖሪያ ፍቃድ ካለህ ለምን ቢዋጋ፣ በቢኤም በመድፍ አይዋጋም፣ በሮኬት አይዋጋም። ደንታ የለንም ምክንያት ነው ሰበባ ሰበብ። ባለፈው ጊዜ በህዳሴ ግድብ አይታቸዋል። ግብጽ መጥታ ሹክ ባለችው መሰረት የዛሬ ስንት አመት እንዳለ ዝንብ ሳትቀር ኢትዮጵያን የምትመስል ዝንብ ሳትቀር ታፍሳ ነው አገር ቤት የወረደችው። ታስታውሳላችሁ። ግብጽ መታ ሹክ በማለቷ ማለት ነው። አንድ ላይ ስለሚሰሩ የመተባበር አይነት ነገር ነው። እንኳን በራሳቸው የመጣ ነገር ይቅርና ሌላውም ሰው ተጎድቻለሁ እኔ እነዚህን ዜጋዎች አውርዳቸውና ወደ ቦሌ አጨናንቃቸው ብላ ሹክ ብላ በዛ ልክ ችግር ደርሶብናል ስለዚህ ዝም አንበል እስኪ ይሄንን ለማሳሰብ ያክል ነው አድማጮቻችን ተመልካቾቻችን የዚህ የአሰብ ጉዳይ ብዙ መዘዝ ይዞ ይመጣል በእርግጠኝነት ሌላው ወደ አገራችን ወቅታዊ ሁኔታ ስንመለስ በሰሜን ሸዋ ከከሰም ቡልጋ ወደ ከሰም፣ እና ከአፋር ወደ ከሰም፣ ከሚንጃር ወደ ከሰም፣ ከግንብቾ ወደ ከሰም የተንቀሳቀሰው የመንግስት ወታደሮች ከፋኖ ጋር ውጊያ አድርጎ ወደ አላ ተማልሷል። በትላንትና ሁለት እንግዲህ የአንድ ሻምበል መሪና የአንድ ሻለቃ መሪ መገደሉን ተከትሎ ነው እንግዲህ ይሄ ቁጣ ተቀስቅሶ በርካታ ሰራዊት የተዘጋጀን የተባለው አንድ መገናኛ ሬዲዮ አምስት የነፍስ ወከፍ መሳሪያ መገኘቱ ይታወቃል። ይሄንን ተከትሎ እንግዲህ ሰራዊቱን ያንቀሳቀሱትም ተብሏል። ሌላው ጎንደር አደርቃይ ዙሪያ በተፈጸመው ጥቃት የወረዳው ከፍተኛ አመራር ተገሏል። ሶስት ኃላፊዎች ናቸው እንግዲህ የተገደሉ ከሰባት በላይ ሚሊሻ እና ፖሊስም ከነሱ ጋር እነሱን አጅበው ሲንቀሳቀሱ የነበሩት ተገሏል። ዛሪማ አቅራቢያ ነው እንግዲህ ጥቃቱ የተፈጸመው ተብሏል። ትላንትና ይህንን መረጃ እሰጥቻችሁ ነበረ። ጎንደር አደርቃይ አካባቢ ሶስት ኃላፊዎች ናቸው ዋና ማረጋቸው፣ ከፍ ከፍ ያሉ ኃላፊዎች ናቸው የተገደሉት እነሱ ናቸው የነበረው። ሚሊሻና ፖሊስም በዛው ልክ ዋጋ ከፍሏል። በበለሳና አካባቢው የሚደረገው ውጊያ የቀጠለ መሆኑን መረጃ ከበለሳ አካባቢ የወጣ ይገኛል አድማጮቻችን ሌላው አዲስ ቅዳም ከተማ ዙሪያ አራት ንጹሀን በከባድ መሳሪያ ተገሏል። ከዚህ አካባቢ በአንድ አመት ብቻ 140 ንጹሀን መገደላቸው ተሰምቷል። በራያ ላማጣ የቤተክርስቲያን ምዕመናን የተገደሉበት አካባቢ የሰንበት ትምህርት ቤት ሁለት ቦታ ላይ መቃጠሉ የመረጃ ምንጮች መረጃን አድርሶናል አድማጮቻችን ተመልካቾቻችን፣ አጫጭር መረጃዎች እነዚህን ይመስሉ ነበር። መልካም ሚዲያን ሰብስክራይብ እያደረጋችሁ የአድማሽ ተመልካች ቁጥርም እንድታበዙ በአክብሮት እጠይቃለሁ። መልካም